የኢትዮጵያ አትሌቲክስ ፌዴሬሽን የሚያዘጋጀው 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በኢትዮጵያ ስፖርት አካዳሚ በደማቅ የመክፈቻ ስነ ስርዓት ሲከፈት የባህልና ስፖርት ሚኒስትር ዴታ መክዩ መሐመድ፣ የአትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህንን ጨምሮ ሌሎች በክብር እንግድነት ተገኝተዋል። የአገርን ስም በከፍታ ያስጠሩ ባንዲራዋን ከፍ ብሎ እንዲ ውለበለብ ያደረጉ የቀደሙ በርካታ አትሌቶች የመጀመሪያ መታያ መድረክ ተደርጎ በሚወሰደው ሻምፒዮናው ዘንድሮም በአማረ ሁናቴ ጅምሩን አድርጓል። ለቶኪዮ የዓለም አትሌቲክስ ሻምፒዮና መዘጋጃና ለአትሌቶች የውድድር እድል መፍጠሪያ ከዛም አለፍ ሲል ተተኪዎችን ማፍሪያ እንደሆነ ይነገርለታን። ይህ ውድድር ከቅርብ ጊዜያት ወዲህ መንግስት የስፖርቱን ዘርፍ በተለይም አትሌቲክስን ውጤቱን አስጠብቆ እንዲዘልቅ ዘርፈ ብዙ ስራዎችን እየሰራ ሲገኝ አትሌቲክስ ሻምፒዮናው ውድድርም የሰጠውን ትኩረት መመልከት በቂ ይመስላል። ዘለግላሉ ዓመታት ይህ ውድድር በወጥነት መከናወኑ ለአትሌቲክስ ውድገት በጎ ነገር ያበረከተም ጭምር ነው። ለ54ኛ ጊዜ ስደረግ አትሌቲክስ በኢትዮጵያ ታሪክ ውስጥ ወይም በኢትዮጵያ ስፖርት ታሪክ ውስጥ ምን ያህል ቀደምት እንደነበረ የሚያሳየው ነው እና በጣም በጥሩ ሁኔታ ነው የተጀመረው። በሌላ መንገድ እንግዲህ ኢትዮጵያ በብዙ ታሪኮች በዓለም ላይ ትታወቃለች ግን ሁለት ዋና ዋና ታሪኮች ሁሉም አይረሱም ማለት ነው። አንደኛው የአድዋ ድልን ጥቁር ሕዝቦችን ያኮራንበት ድላችን ነው። ሁለተኛ አበበ ብቂላ በባዶ እግሩ ማለት ማራቶን ሮጦ ያመጣው ድል ነው ማለት ነው 536 ሴት 843 ወንድ በድምሩ 1379 አትሌቶች ከክልሎች ከተማ አስተዳደሮች እንዲሁም ከተለያዩ ክለቦች በዚህ ሻምፒዮና የሚወዳደሩ አትሌቶች ናቸው ለመሆኑ ሻምፒዮናው የሚያስገኘው ጠቀሜታ ምን ይሆን የመጀመሪያ ቀን ውሎስ እንዴት ይገለጣል የኢትዮጵያ ሻምፒዮና ሁሉም አትሌት በጣም በውጉት የሚጠብቀው ነው እዚህ ላይ ማሸነፍ ለአትሌቱም ትልቅ ክብር ነው ታሪክም ነው ስለዚህ ማንም ሰው በቀላል እንደዚህ እዚህ ላይ አይሸንፍም እና ይሄ ውድድር ቀላል አይደለምና ሁሉም ተዘጋጅቶ የሚጠብቀው ውድድር ስለሆነ ከዚህ በኋላ ያሉት ውድድሮችም ያው ከዚሁ በበለጠ እንጂ ከዚህ ባነሰ ፉክክር ይደረገባቸዋል ተብሎ አይጠበቅም። ያው እንዳያችሁት ውድድሮች በጣም አጓጊ ነበሩ። የአስር ሺ ሜትር ደስ በሚል ሁኔታ አልቋል። ሌሎችም ጥሩ ናቸው። ድባቡም ጥሩ ነው። አትሌቶቹም ያው ብዙ ጉዳት እንዳይደርስባቸው ትራኩን ሁለተኛ መስመር ላይ አድርገን በጥሩ ሁኔታ እየተወዳደሩ ነው ያሉት። ጥሩ ነው። እንግዲህ ካለው ችግር አንጻር በጥሩ ሁኔታ እየተወጣ ነው። በመክፈቻ ዕለት የከፍታና የርዝመት ዝላይ ፍጻሜ ውድድሮች የተደረጉ ሲሆን ከሁሉም ግን የሴቶች 10000 ሜትር ውድድር ፍጻሜ የብዙሃንን ቀልብ እየሳበ ነበር። 10000 ሜትሩን በ3258 40 በመግባት በአንደኝነት ያጠናቀቀችውና ካዳማ የተገኘችው አትሌት ትዕግስት ደጀኔ ስትሆን ስለ ውድድሩም ተከታዩን ብላለች። መጀመሪያ አካባቢ ያው ፔሱን አሳይቻቸው ነበረ፣ ግን ልጆቹ ሊሄዱ አልቻሉም። ያው ከአስር ዙር በኋላ ልጅቷ አሪፍ ስትሄድ ነበረ እና በጣም በጣም ከባድ ፔስ እየሄደች ነበር። መጀመሪያ ላይ ባያዝ ኖሮ አሪፍ ሰዓት እንሮጣለን ብዬ አስባለሁ።